እንግዲህ ይሄንን ጨርሻለሁኝ። እዛኛው ቤት ልሄድ ነው። አያችሁት እዚህ ጋር ይሄን ጨርሻለሁ። ቅድም ስገባ እንደዚህ አልነበረም። በትንሹ ፏ ብሏል። ይሄ እዚ ጋ አያችሁት፣ ፏ ብልጭ ብላለች። ግን ይህንን ስጨርስ በኋላ አጸድዋለሁ። አሁን ደግሞ እዚ ጋ ይህን አጸዳለሁ። እዚህ ጋር አያችሁት፣ በዚህ ዋው፣ ዙሙ ደስ ሲል። እዚህ ጋር ሽንት ቤት አለ፣ እዚህ ጋም ሌላ ክፍል አለ። ግን ይህንን አራጸደውም አሁን ይህ ይጸዳ የምችል አይመስለኝም። ዛሬ ይህንን ደግሞ ስጨርስ እንድታየ እንደማስተካከው አሳያቸዋለሁ። በደንብ ይታያል አሁን አ እንደዚህ ማለት ነው። ይሄን ይመስላል። ቅድም እንደዚህ አልነበረም። አሁን ይህንን እዚህ ጋር ይሄን አጸዳለሁ። ሽንት ቤት ማነው? ወይኔ ኩሽናውን ማለት ነው ይሄንን ከዛ ሰዓት ይፈጅ ነበር። በነገራችን በጣም ቆሽሾ ነበረ፣ ፎ አደረኩት። እቃዎች እዚህ ጋር አሉ። ከዛ እዛኛው ክፍር ይሄዳለው ማለት ነው። እንግዲህ ዛሬ ደግሞ ያሳየኋችሁን ቤት ሳጸዳ ነበረ። በጣም በጣም በጣም ቆሽሾ ነበር በነገራችን ላይ እንትን ማለት ነው የሆነ ዛሬ የጸዳሁት ሁለት ክፍር ቤት ነው፣ ግን በጣም ቆሾ ነበረ። አንዳንድ ስቱዲዮ ስቱዲዮ ነው ያ ማለት ትናንሽ እንትን ቤት ትናንሽ ቤት ትናንሽ ክችን ትናንሽ ያለው ነው እና ከዛ እሱን አስተካክርኩኝ ምናምን ነገር እና ከዛ አስር ሰአት አምስት ሰአት ማለት አራት ሶስት ሰአት ተኩር ነው የፈጀብኝ። ብቻ እያደክም ነበረ። በምናምናለው ግን በስራ ስራ ዛሬ ዝቅ ብለን ከሰራን ነገ ከፍ እንደምን ነገ እኛም ቀጣሪ እንደምንሆን እንዳትረሱ። በሄዳችሁበት የምትሰሩበት መስፈርት በምትኖ በምትሰሩ ስራ ምንም እንዳታፍሩ፣ ዝቅ እንዳትማ ዝቅ እየነሰረው ብላችሁ ብዙ ጊዜ የራሳችሁን እራሳችሁን ማለት አትናት በቃ፣ እራሳችሁን አታስጨንቁ። ድርችዬ ከዛ እስከ መቼ ድረስ ምናምን የሚለውን ነገር ይታችሁ ነገ አገራችሁ ስትገቡ ምን ማድረግ እንዳለባችሁ ምን መሆን እንደምትፈልጉ፣ ከዚህ በኋላ ምንድን ነው የማደርገው ብላችሁ አላማችሁን አስቡ። አላማችሁን፣ ፍላጎታችሁን ኢትዮጵያ ስትሄዱ መሰራት ማድረግ የምትፈልጉትን ነገር እሱን ትንበሉ ማለት ነው ነው ካሰባችሁ በቂ ነው። በነገራችን ላይ እዚህ ጋር ስልኬ ሁለት ላይ የሚቀርጸው ወደ ኋላም ወደፊት እና እዚህ ጋር የቪዲዮ እንዲቀርጥ የፈለግኩት ከጨረስኩ በኋላ ነው፣ አጥድቼ መጀመሪያ ስገባ እንደዚህ አልነበረም ቤቱ። ከዛ በኋላ እንደዚህ አድርጌ ከጨረስኩ በኋላ ደግሞ ሌላ ክፍር ሄድኩኝ ማለት ነው። ከዛ አጠዳሁኝ፣ ምናልኩኝ፣ ጨረስኩኝ። እግዚአብሔር ይመስገን። እናም ውዶቼ ቻናሌን ላይክ በማድረግ ሰብስክራይብ በማድረግ አብራችሁ ሁኑ። ቪዲዮን ደግሞ ስታዩት ላይክ በማድረግ ጀምሩ። ከዛ እዚህ ጋር ደግሞ ያው ኮፊ ይዤ ነበረ ጠዋት የሄድኩት። እንደዚህ መቼም እዚህ ቤት ወይም እዚህ ቦታ ላይ ሻያ ፍታችሁ አጠጡም አይደለ፣ እና በጣም ነው የሚያስጠላው፣ በጣም ነው የሚቆሸሸው። የቆሸሸ ቤት ማቅዳት በጣም ከባድ ነው እና ምግብ ራሱ አይገባችሁም። ነገር ግን እኔ ምግብ ያን ያህል ብዙም አይደለሁም፣ ቡና ከጠጣው ማለት ነው። እናም ቡዶች ዬ እንግዲህ ይህንን የመሰረ ቤት ሳጸዳዊዬ ተመልሻለሁኝ ማለት ነው። እስኪ አብራችሁኝ ሁኑ። እንግዲህ ሥራዬን ጨርሼ መጥቼ ቤቴ ምሳዬን እየበላሁ ነው። በነገራችን ላይ ከጨረስኩ በኋላ ያጸዳሁትን ቤት ለማሳየት ቪዲዮ ቀርጻሉ ብዬ ነበር ረስቼው ወደ ቤቴ መጣሁ። ምክንያቱም እንደ ጨረስኩ የወሰደችኝ ሴትዬ ወደ ቤቴ ይሰር የምትመልሰኝ ቸኩላለሁ ቶሎ ቤት ቶሎ ቤት ሲሉ እርስ ታድርገው ወደ ቤቴ መጣሁ ሳቀርጽ ማለት ነው። ግን ብቻ ዛሬም ተመስኬን፣ ነገም ተመስኬን። እግዚአብሔር ይመስገን ስለ ሁሉም ነገር ነገ ደግሞ እንግዲህ ከሄድኩ ስራ ምናልባት ለመሄድም ላለመሄድም እያሰብኩ ነው። ምክንያቱም ሰሞኑን በጣም ሰረሰረው ደክሞኛል። ያው ታውቃላችሁ፣ ረፍት ማድረግ አለባቸው አንዳንድ ጊዜ ገንዘብን ብቻ ማሳደድ የለብንም እና የዛሬ ውሎ ወይም ደግሞ የዛሬ ስራ ይህን ይመስላል። ቪዲዮ ከወደዳችሁት ላይክ ካድርጉ። በሌላ ሉ እስከምንገናኝ መልካም ጊዜ